ልጅ ሚስት በሚፈልግበት ወቅት አባቱ የሰጠው ምክር ልጄ ሆይ በጣም ግልጽና ያልተሸፋፈነ ነገር ነው የምነግርህ ስለ ሴት መቀመጫ ወይም ጡት መጠን አትጨነቅ ነገር ግን ስለ ልቧና አይምሯ መጠን ተጨነቅ ስለ ፍቅሯና ስለ ትዕግስቷ መጠን ተጨነቅ ምክንያቱም ከአምስት ወይም ከአስር ዓመት በኋላ ዋናው ነገር ጡት ወይም መቀመጫ ይሆን እንደምታየው እናትህን አሁን ላይ በፊት የነበራት ውበት የላትም አንተን ከወለደች በኋላ የበፊት ውበቷ የሰውነት ቅርጿ የለም ነገር ግን አሁንም በደስታና በፍቅር በስስት እየወደድኳት አብረን እንኖራለን እኔንም ተመልከት እጆቼ እንደዚህ ሸካራ አልነበሩ የድሮ ደም ግባቴና ወዜ የለም ገርጥቻለሁ ጡንቻዬ የለም ፀጉሬም ተመልጦ ደረቅ ጭንቅላቴ ነው የቀረው ነገር ግን እሷም አሁንም ከድሮ በላይ ትወደኛለች፣ ታከብረኛለች። ገንዘብ የምትወድ ሴትን ተጠንቀቅ። ማለቴ ሁልጊዜ ስለ ፀጉሯ፣ ልብሷ፣ ጫማዋ፣ ቦርሳዋ፣ የውስጥ ልብሶቿና ሜካፕ የምታወራ ሴትን ስለ ልብ ውበት አታውቅምና ተጠንቀቅ። ጋብቻ ሙሉ በሙሉ ስለ እነዚህ ነገሮች አይደለም። ያለ ሜካፕ ልብስ ጫማና የውስጥ ልብስ ጥሩ ትዳር ይቆማል፣ ነገር ግን ያለ ፍቅር ምንም ትዳር ሊቆም አይችልም። እናትህን ሳገባ መኪናም ሆነ የራስ ቤት አልነበረኝም። የተማርኩም እንኳን አልነበርኩም። ነገር ግን ህልሞች ነበሩኝ። እሷን በማንነቴ ተቀብላ እና አድንቃ ደግፋኛለች። ህልምህን የማትደግፍ ማንኛውም ሴት ለአንዲት ደቂቃ እንኳን ከጎንህ እንድትሆን አትፍቀርላት። ከአንተ በተሻለ ህልምህን የሚያዩ ሴቶች አሉ። አንዷን ካገኘህ እድለኛ ነህ። ልጄ ሆይ ጆሮህን በደንብ ክፈት። ልትርቃት የሚገባ አይነት ሴት አለች። እንዲህ አይነቷን ሴት የማግባት ስህተት እንዳትሰራ፣ አለበለዚያ ትጸጸታለህ። ማለት ሁልጊዜ ስለ ሁሉም ሰው መጥፎ ነገር የምትናገር ሴት ናት። እንዲህ አይነቷን ሴት ካየህ ሽሽ፣ አምልጥ። ልታገባቸው ከምትችላቸው እጅግ መጥፎ ሴቶች መካከል አንዷ ስለ ሁሉም ነገር የምታማርር ናት። ይህን ከገዛህ ያኛውን መግዛት ነበረብህ ትላለች። ይህን ካደረግ ያኛውን ማድረግ ነበረብህ ትላለች። ይችን አይነት መቼም ልታስደስታት አትችልምና እባክህን ራቅ። አብዛኞቹ ሴቶች ማውራት ያስደስታቸዋል። ነገር ግን ለሁለት ሰዓት አውርታ ለሁለት ደቂቃ የምታዳምጥ ሴት ለወደፊቱ አደጋ ልትሆን የምትችል ናት። ብልሁን አስመሳይ አጋርን በጣም ተጠንቀቅ። አስመሳይ ሴትን ማወቅ ከባድ አይደለም። ሁልጊዜ ስለ ሁሉም ነገር ሁሉን አውቃለሁ ትላለች፣ ጥንቁቅ ትሆናለች። ዓይንህን ዝም ብለህ ዝጋና ልብህን ክፈት። ያኔ ታያታለህ። ፍጹምነትን አጥብቀህ ፍጹም የሆነች ሴት የለችም። የምታፈቅርህ በሕልምህ የምታምን የምታከብርህ፣ ቁርጠኛ የሆነችና ስለ ራሷ ብቻ የማታስብ ሴት ካገኘህ አትልቀቃት። ነገር ግን አስታውስ፣ አንተም ባለጌም ወንድ መሆን የለብህም። ጥሩ ሴት አግኝተህ አንተ ግን መጥፎ ወንድ ከሆንክ ጥሩ ትዳር አይኖርህም። ሚስት አልመርጥልህ፣ ነገር ግን ምክሬን ሰጥቻሃለሁ። ስታገኛት ለምርቃቴ አምጣት። የምትጨምርልህን እንጂ የምትቀንስብህ ያልሆነች ሴት ያጋጥምህ በማለት የአባትነት ምክሩንና ምርቃቱን ለገሰው። ፈጣሪ ማስተዋልን፣ ጥበብን፣ እውቀቱን ከፍቅር ጋር ይስጠን። አሚን። እስኪ ሸር ሸር ሸር አድርጉት። ለምትወዷቸው እናንተም ይህን ምርቃት አጋሯቸው። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ያሰንብተን። ደህና ሁኑ።